የቅዱስ ጳውሎስ ሆስፒታል በሳምንት ከ20 በላይ አዳዲስ የትልቁ አንጀት ካንሰር ታካሚዎች እንደሚመጡ አስታወቀ። ይህ የአንጀት ካንሰር በትንሹ አንጀት፣ በትልቁ አንጀት እንዲሁም በፊንጢጣ ላይ የሚከሰት የካንሰር ህመምን የሚያጠቃልልም ነው። የትልቁ አንጀት ካንሰር በኢትዮጵያ በወንዶች ላይ እንደ አዲስ ከሚታወቁ የካንሰር አይነቶች መካከል በአንደኝነት እንዲሁም በሴቶች ላይ ደግሞ ከጡትና ከማህፀን በር ካንሰር በመቀጠል በሶስተኛ ደረጃ ላይ አሳሳቢ በመባል ላይ የሚገኝ መሆኑን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የአጠቃላይ የቀዶ ሕክምና ባለሙያ የሆኑት ዶክተር ቢንያም ዮሐንስ በተለይም ለብስራት ራዲዮና ቴሌቪዥን ተናግረዋል። በኢትዮጵያ በ22,650 የሚሆኑ አዳዲስ የትልቁ አንጀት ካንሰር ታማሚዎች ተገኝተዋል። ይህ መሀዝ በሚቀጥሉት አመታት እንደሚጨምርና ና አሁን ላይ በሳምንት 20 የሚደርሱ ታካሚዎች ወደ ሆስፒታል እንደሚመጡም ተገልጿል። የትልቁ አንጀት ካንሰር ከ50 አመት በላይ የሆኑ ሰዎች ላይ የመከሰት ድሉ ከፍ ይላል። ነገር ግን በአሁኑ ወቅት የአንጀት ካንሰር በወጣቶችና በጉልማሶች ላይም ቁጥሩ እየጨመረ ነው ሲሉ ባለሙያው ገልጸዋል። በኢትዮጵያ በሚገኝ አንድ ሆስፒታል በተሰራ ጥናት አርባ በመቶ የሚሆኑት የትልቁ አንጀት ካንሰር ታማሚዎች እድሜያቸው ከአርባ ዓመት በታች መሆኑም ተነግሯል። ይህም ከሌሎች ዓለም ሀገራት በጣም የተለየና የትልቁ አንጀት ካንሰር በኢትዮጵያና ከሰሃራ በታች ባሉ ሀገራት በብዛት በጉልማሶች ላይ የመከሰት እድሉ ከፍ ያለ መሆኑን የሚያመላክት መሆኑም ተጠቁሟል። የትልቁ አንጀት ካንሰር ወይም የሌላ የሰውነት ካንሰር በቤተሰብ ውስጥ የተከሰተ ከሆነ ሌሎች የቤተሰብ አባላት ወደፊት የመያዝ ላቸው እንደሚጨምርም ተጠቁሟል። ለካንሰር አጋላጭ የሆኑ የዘረመል ለውጦች፣ ረጅም ጊዜ የቆዩ የአንጀት ቁስል ህመሞች፣ የእንስሳት ተዋጽኦ የሆኑ ምግቦች ማዘውተር፣ ሲጋራ ማጭስና አልኮልን አዘውትሮ መጠጣት፣ ከልክ ያለፈ የሰውነት ክብደት፣ አካላዊ እንቅስቃሴ አለማድረግ ዋና ዋና መንስኤዎቹ ናቸው። ህመሙ ሲከሰት የሚያሳዩት ምልክቶች ደግሞ የሰውነት ክብደት መቀነስ፣ የሆድ መነፋት፣ ሰገራና ፈስን እንደተለመደ ሁኔታ ለማውጣት መቸገር፣ በፊንጢጣ በኩል ደም መፍሰስ፣ መጸዳጃ ቤት ከሄዱ በኋላ ያለመጨረስ ያለመጨረስና የማስማጥ ስሜት በተደጋጋሚ የደም ማነስ ህመም መከሰት። ደረጃው ከፍ እያለ ሲመጣ የአንጀት ሙሉ በሙሉ መዘጋት ሊያመጣም ይችላል። በመሆኑም ከ50 ዓመት በላይ የሆኑ ሰው ወይንም አጋላጭ ነገሮች ያሉና ከላይ የተገለጹት ምልክቶች ያለበት ማንኛውም ሰው በአፋጣኝ ወደ ህክምና መሄድ እንደሚገባው ዶክተር ቢንያም ገልጸዋል። በኢትዮጵያ አብዛኞቹ ታካሚዎቻችን የአንጀት ካንሰር ህመም ምልክቶች ከታዩ በኋላ ወደ ህክምና ዘግይተውና ማዳን የማይቻልበት ሁኔታ ላይ ወደ ሀኪም እንደ እንደሚመጡም ገልጸዋል። ከተለመዱት የመዘግየት ምክንያትም አሜባ ወይንም የፊንጢጣ ኪንታሮት ተብሎ በተደጋጋሚ መታከም አሊያም እንደ አማራጭ የተለያዩ መፍትዎችን መፈለግ መሆኑን ዶክተር ቢንያም ዮሐንስ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባዊ ኤደን መልስ ነው። በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ2 ሰዎች ህይወት አለፈ። በኦሮሚያ ክልል ከመጋቢት ስምንት እስከ መጋቢት አስራ አምስት ቀን ሁለት ሺ አስራ ሰባት አመተ ምህረት ድረስ ባሉት ቀናቶች በደረሰ የትራፊክ አደጋ የሀያ ሰዎች ህይወት ሲያልፍ በአስራ ሰባት ሰዎች ላይ ከባድ በአስራ አምስት ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሷል በንብረት ላይ የደረሰ ውድመት በገንዘብ ሲተመን ከሁለት ሚሊዮን ብር በላይ የሚገመትም ነው አደጋዎቹ በተለያዩ ዞኖችና ከተሞችም የተከሰቱ ናቸው በአንድ ሳምንት ውስጥ በደረሰ አደጋ ከሰባት እስከ ሰማኒያ አመት የእድሜ ክልል ላይ የሚገኙ ሰዎች ህይወታቸው ማለፉን የኦሮሚያ ክልል የትራ ትራፊክ ቁጥጥር ክፍል ባለሙያ ኢንስፔክተር መሰለ አብራ ለብስራት ራዲዮ ና ቴሌቪዥን ተናግረዋል አብዛኞቹ አደጋዎች የተከሰቱት በቀኑ ና በሌሊቱ ክፍል ጊዜ ሲሆን አደጋውን ያደረሱት ወንድ አሽከርካሪዎችም ናቸው የሞት አደጋዎች የደረሱበት በጭነት በህዝብ ማመላለሻ በባለሶስት እግር ባጃጅ ና በሞተር ሳይክል እየተከሰቱ መሆናቸውም ተገልጿል የአደጋዎቹ መንስኤዎች ከፍጥነት ወሰን በላይ ማሽከርከር ና ለእግረኛ ቅድሚያ አለመስጠት የቴክኒክ ችግር ለተሽከርካሪ ቅድሚያ አለመስጠት ና ርቀትን ጠብቆ አለማሽከርከር መሆኑን ኢንስፔክተር መሰለ አበራ ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባዊ ሳምሬ ስዩም ነው። የብሩንዲ ፕሬዝዳንት ኪጋሊ ሀገራቸውን ለማጥቃት አቅዳለች ማለታቸውን አሳዛኝ ስትል ሩዋንዳ ተናገረች። የሩዋንዳ የውጭ ጉዳይ ሚኒስተር እንዳስታወቀው የብሩንዲ ፕሬዚዳንት ኢቫርስቴ ኒዳይ ሽሚዬ የሩዋንዳ ሀገራቸውን ለማጥቃት አቀዳለች ማለታቸው አሳዛኝም ብሏል። ሚኒስተሩ ኦሊቪየር ኑድሁንግሬ በኤክስ ላይ ባሰፈሩት መልእክት የሁለት ሀገራት ወታደራዊ ና የስለላ ባለስልጣኖች በውይይቱ ላይ መሆናቸውንና እና እንዲያውም ስጋት የመቀነስ አስፈላጊነት ላይ ተስማምተዋል ብለዋል። ባለፈው ሳምንት የምስራቅ አፍሪካ ማህበረሰብ እና የደቡብ አፍሪካ ልማት ማህበረሰብ በዚምባብዌ ዋና ከተማ ሀራሪ በተካሄደው የሚኒስትሮች ያጋ ጋራ ስብስብ ጎን ለጎን ከቡሩንዲ አቻው ጋር መወያየታቸውን ና ሙሉ በሙሉ በተመሳሳይ መግባባት ላይ ነበርም ብለዋል። ኑዱንግሪ እንዳሉት ሩዋንዳ ከቡሩንዲ ና ከትላላቅ ሐይቆች ክልል ጋር ሰላም ለመፍጠር ቁርጠኛ ትሆናለች። ነገር ግን ከአካናያኑ ወንዝ ማዶ በተሰጡ ኦፊሻላዊ መግለጫዎች ላይ ትንሽ መረጋጋት እንደሚያስፈልግ ተስፋ አደርጋለሁ ብለዋል። የውጭ ጉዳይ ሚኒስትር መግለጫ ያወጣው የሩሲያ ፕሬዚዳንት ፓል ካጋሜ በሩዋንዳ ላይ ጥቃት ለመሰንዘር ማቅዳቸውን የቡሩንዲ ፕሬዚዳንት ንዳዮ ሺ ካገለጹ በኋላም ነው ሩንዲያውያን ልክ ኮንጓውያን <coughs> ሩዋንዳ እንደምትገድል መገደልን አይቀበሉም የብሩንዲ ሰዎች ተዋጊዎች ናቸው ብለዋል። ንዳዮ ሹምዬ ሩዋንዳ ላይ ጥቃት ለመሰንዘር እቅድ እንደሌላትና ችግሩን በውይይት ለመፍታት ትፈልጋለች ሲሉም ገልጸዋል። እንደ ኢሮፕያን አቆጣጠር በ2015 በብሩንዲ ከተሞክረው መፈንቅለ መንግስት ሙከራ ጀርባ ሩዋንዳ እንዳለችበት የብሩንዲ ፕሬዝዳንት ግን ተናግረዋል። የከሸፈው መፈንቅለ መንግስት ሙከራ ተብሎ ብሩንዲ ከሩዋንዳ ጋር ያላትን ድንበር ዘግታ ከአምስት ዓመታት በኋላ መክፈቷም ይታወሳል።

የቻይና ኤሌክትሪክ ተሽከርካሪ ኢቪ አምራች ቢዋይዲ የ2024 ዓመታዊ ገቢ ሪፖርት ያሳየ ሲሆን ተቀናቃኙ ቴስላ መብለጡም ተሰምቷል። በሼዘን የሚገኘው ድርጅት ገቢው በ29 በመቶ ያደገ ሲሆን 777 ቢሊየን ዩዋን ወይም 107 ቢሊየን ዶላር ሽያጭም አስመዝግበዋል። ይህም በኤለን መስኪ የሚመራውን ቴስላ ካስመዘግበው የ97.7 ቢሊየን ዶላር ቢዋይዲ በቻይና ከረጅም ጊዜ ጀምሮ ከፍተኛ ሽያጭ ያለውን የቴስላ ሞዴል ሶስት የሚፎካከር ዝቅተኛ ዋጋ ያለው መኪና ማምረት መጀመሩን ገቢውን ጨምሮለታል ይህ ቴስላ መበለጥ የመጣው ኤለመስ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ባለው ግንኙነት በአለም ዙሪያ ተቃውሞ እያጋጠመው በመሆኑ የተነሳ ነው ሲሉም ተንታኞች ተደምጠዋል ሆኖም ግን የቻይና መኪና አምራቾች ደግሞ በምዕራባዊ አለም ሀገራት ታሪፍም ተጥሎባቸዋል ቢዋይዲ ባለፈው አመት ከቴስላ ጋር ተቀራራቢ የሆኑ የኤሌክትሪክ ተሽከርካሪዎችን ብዛትም ሸጧል ቢዋይዲ 1.76 ሚሊዮን ተሽከርካሪዎችን ሲሸጥ ለማግኘት ቴስላ 1.79 ሚሊዮን ተሽከርካሪዎቹ መሸጥም ችሏል። ነገር ግን የቻይናው ኩባንያ ሃይብሪድ መኪናዎች ሽያጭ ግምት ውስጥ ሲያስገባ በ2024 በአለም አቀፍ ደረጃ ሪከርድ የሆነው የ4.3 ሚሊዮን ተሽከርካሪ ሽያጭ አስመዝግቧል። ባሳለፍነው ሳምንት የቢዋይዲ መስራች ዋንግ ቹዋንፍ አዲስ የባትሪ መሙያ ቴክኖሎጂን አስተዋውቋል። ይህም በአምስት ደቂቃ ውስጥ ተሽከርካሪን መሙላት ይችላልን ብሏል። ይህ ቴስላ ሱፐርቻርጀር ሲስተሙን በመጠቀም ሀይል ለመሙላት ከ15 ደቂቃ ብቻ ብቻ ይፈልጋል። በየካቲት ወር ላይ ቢዋይዲ ፈጣን አይን እየተባለ የሚጠራውን የታላቅ አሽከርካሪ ድጋፍ ቴክኖሎጂ በሁሉም ሞዴሎች በነጻ እንደሚገኝ አስታውቋል።